ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የዕለቱ ዜናችን ተጀምረዋል። በሚኖረንም ቆይታ አሉ ለኢትዮጵያን እንዲሁም ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ነኝ። የማዕድን ዘርፉ እያስመዘገበ ያለው ስኬት ሀገሪቱ ለቀረጸችው ሀገር በቀል የኢኮኖሚ ሪፎርም ስኬት ማሳያ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ አራተኛውን የማይንቴክስ 2018 ኤክስፖንም ከፍተዋል። ኢብራሂም መሐመድ ዝርዝር አለው።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 ማመቻቸቱን ምክትል ጠቅላይ ሚኒስትሩ በንግግራቸው ጠቅሰው ባለሀብቶች በዘርፉ መጥተው ኢንቨስት እንዲያደርጉ ጥሪ አስተላልፈዋል። የኢትዮጵያ መንግስት ለማዕድን ዘርፍ ብቻ ሳይሆን ለሌሎች ክፍለ ኢኮኖሚዎች ወሳኝ የሆኑትን የተለያዩ መሰረተ ልማት ዝርጋታዎችን በከፍተኛ መዋለ ንዋይ በማፍሰስ በመገንባት ላይ ይገኛል። የመንገድ አውታሮቻችን በእጥፍ እያሳደግ እንገኛለን። የኃይል አቅርቦታችንንም በታላቁ የሕዳሴ ግድብ እና በሌሎች የኃይል አማራጮች አማካኝነት በከፍተኛ ሁኔታ እያሳደግን እንገኛለን። እነዚህና ሌሎች ሁሉ ሁሉ አቀፍ የመሰረተ ልማት ኢንቨስትመንቶች የኢትዮጵያ መንግስት ለውጭ ቀጥታ ኢንቨስትመንት ምቹ ሁኔታን ለመፍጠር ያለውን የማያወላውል ቁርጠኝነት ማሳያዎች ናቸው። መንግስት ለዘርፉ በሰጠው ልዩ ትኩረት አስቻይ ፖሊሲዎች፣ እንዲሁም መሰረተ ልማቶች ተመቻችተዋል። ስለዚህ ባለ ሀብቶች በማዕድን ዘርፉ መጥተው የስራ ዕድል በመፍጠር የውጭ ምንዛሬ እንዲያስገኙ ምክትል ጠቅላይ ሚኒስትሩ በንግግራቸው መልእክት አስተላልፈዋል። የማዕድን ዘርፍ ያለውን ያልተነካ እምቅ አቅም እንዲሁም ለሀገራችን ሁለንተናዊ እድገት ሊያበረክት የሚችለውን አስተዋጽኦ እንዳይወጣ የሚያደርጉ ተግዳሮቶችን በተቀናጀ በተደራጀና በተናበበ መልኩ ለመፍታት የሁሉም ባለድርሻ አካላት ወሳኝ ተሳትፎ እና አጋርነት ይጠይቃል። በመጨረሻ በዚህ የማዕድንና የቴክኖሎጂ ኤክስፖ የሚደረጉ ግንኙነቶች ወደ እውነተኛ ፕሮጀክቶችና ኢንቨስትመንቶች እንዲቀየሩ መንግስት አስፈላጊውን ሁሉ ድጋፍ የሚያደርግ መሆኑን ለማረጋገጥ እፈልጋለሁ። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ኢትዮጵያ ለዘርፉ ምቹ የሆኑ ፖሊሲዎችን እንዲሁም መሰረተ ልማቶችን አመቻችታለች፣ ስለዚህ ባለሀብቶች መጥታችሁ ኢንቨስት አድርጉ ሲሉ ንግግር አድርገዋል። ኢኮኖሚያችን በአንድም በሁለትም ምሰሶ ላይ መሆን የለበትም። በሀብታችን ባለን ሀብት መጠን ይሁን የሚለው አንድ ትልቅ ከፍተኛ የሆነ ልዩነት የፈጠረ የመንግስት እይታ ነው። ኢትዮጵያ ለውጭ ምንዛሪ የምታወጣውን ነዳጅ ዘርፍ ላይ ውጤት አምጥተናል። ገና አልነካ ነው፣ እየጀመር ነው። በጣም ከፍተኛ ፍላጎት አለ። ኢትዮጵያ ላይ ኢንቨስት ለማድረግና ለመስራት የበለጠ አሰራር ስርዓቶቻችን አብረን መስራታችን እያጠናከር ከሄድን ኢትዮጵያ ከድህነት ለመውጣት የምታደረገውን ጥረት በከፍተኛ ሁኔታ ይህ ዘርፍ ያግዛል ብለን ነው የምናስበው። የተለያዩ ክልሎች እንዲሁም አልሚ ባለሀብቶች እየተሳተፉበት የሚገኘው አራተኛው የማይንቴክስ ወይም የማዕድን ቴክኖሎጂ ኤክስፖ ለአራት ቀናት ለጎብኚዎች ክፍት ሆኖ ይቆያል። መንግስት ለማዕድን ዘርፍ የሰጠው ልዩ ትኩረትና የወሰዳቸው እርምጃዎች ለዘርፉ መነቃቃትና ተስፋን በማምጣት በማዕድን ኢንቨስትመንትና ወጪ ንግድ ከፍተኛ ምርታን መፍጠሩ ተነግረዋል። አራተኛው የማዕድንና ቴክኖሎጂ ኤክስፖ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተከፍቷል። ኢብራሂም መሐመድ። ስሜ አብይ አበባ ይባላል። የየምካብ አጠቃላይ አስመጪና ላኪ ዋና ስራ አስኪያጅ ነኝ። የምካብ አጠቃላይና አስመጪና ላኪ ደግሞ የኤክስኤምጂ በኢትዮጵያ ብቸኛ ወኪል ነው። ኤክስኤምጂ የሚባለው የኮንስትራክሽን ማምረቻ ድርጅት የተለያዩ የኮንስትራክሽን መሳሪያዎችና የማዕድን ዘርፉ አገልግሎት ሊሰጡ የሚችሉ መሳሪያዎችን የሚያቀርብ ድርጅት ነው። ከዚህ በፊት ብዙ ትኩረት ያልተሰጠው ዘርፍ ነው። አሁን ግን ብዙ እንቅስቃሴ እናያለን። ኢትዮጵያ ደግሞ ትልቅ ሀገር ነች። ብዙ አይነት የማዕድን አይነቶች ይኖራሉና እነህ በሙሉ ጥቅም ላይ ቢውሉ ሀገሪቷ ንጠቀማለች፣ ባለሀብቱም ይጠቀማል፣ እኛም አገግሮ በመስጠት እንጠቀማለን ማለት ነው። ተስፋ ያለባቸው ባላለኝ የመጣሁት ከደላንታ ደወሎ ዞን ከበቡ ከበቡና ማትረሻው የባህላዊ ኦፓል አምራች ማህበር ነው። ስራው ያው በባህላዊ ነው። እንደዚ አይነት ኦፓል ነው የምናመርተው። ያው በእኛ በ34 ቀበሌ ያለበቀ በወረዳው ሀ34 ቀበሌ ሀ9 ቀበሌ ማዕድኗለ ያው በማህበር ወደ አርባ ማህበር አለ ወረዳው ላይ መንግስት ያው አደራጅቶን እየሰራ ነው። ስሜ ቢኒያም አወከር ይባላል። የድርጅታችን ስም ኢምራንስ ማይኒንግ ኤንጂምስቶንስ ይባላል። ትልልቅ ፕሮሰሶች ያሉት ጥናት፣ ኦብዘርቬሽን እና የሰርፌስ እና የአንደርግራውንድ ጥናት የሚባላለሁ እነሱን ጥናቶች ድሮን ቤዝድ በሆነ ቴክኖሎጂ በጣም ዘመናዊ በሆነ ድሮን ቤዝድ ቴክኖሎጂ ያለውን ሀብት በድሮን ሰርቬይ አድርገን ዲቴክት አድርገን ቦታ ውስጥ ያሉትን ነገሮች ማድን ውስጥ ያሉትን ማድኖች ሀብታቸው ምን ያክል ድረስ ስቅታሉ የሚለውን አይደንቲፋይ አድርገን የምንሰራበት ደግሞ ኒው ቴክኖሎጂ ኤክስፕሎሬሽንም ጨምረን እንሰራለን ማለት ነው። መንግስት አሁን ጥሩ ትኩረት ሰጥቶታል። አቅራቢዎችም ተጠቃሚ ይሆናሉ። ብዙ ባለሀብት እንደዚህ ሲመጣ ደግሞ ገዢውም ወገን የተለያየ አማራጭ ሆነዋ ለሁሉም ጠቃሚ ነው የሚሆነው። ለባለሀብቱ በጣም ትልቅ አድቫንቴጅ ነው የፈጠረበት አንደኛ አዲስ ከመሆኑ አንጻር አድቫንቴጅ ነው ሁለተኛ ደግሞ መንግስት ሰፊ ትኩረት ሲሰጠው ባለሀብት ሆነ ስትገባ የምታገኘው አድቫንቴጅ አንደኛ የመጀመሪያ ነው የምትሆነው ስለዚህ የምትፈልጋቸው ነገሮች በሙሉ ይሟሉልሃል እነዚህ ኤክስፕሎሬሽን ምን ፈጥረዋል መሰለ የውጭ ኢንቨስተሮች ጋር ትገናኛለህ ከእነሱ ጋር ሊንኬጅ ሆኖ ጆይንት ቬንቸር ሆኖ የመስራት እድል አለ ሁለተኛ ደግሞ እውቀትም እነሱ ጋር እውቀት አለ እኛ ጋር ሀብት አለ አንድ ፕሮጀክት መጥቶ በምትሰራ ሰዓት እውቀትና ኖውሌጅ ትራንስፈር የሚደረግበት ሊንጌጅ ይፈጠራል ማለት ነው። በአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በጤናና በገንዘብ ተቋማት የኦዲት ግኝት ጉዳዮች ዙሪያ በደብረ ብርሃን ከተማ አስተዳደር የግምገማ መድረክ አካሂዷል። በግምገማው በደብረ ብርሃን ከተማ የሚገኙ የጤናና የገንዘብ ተቋማት የሀብት አጠቃቀም ሪፖርት ቀርቦም ውይይት ተደርጎበታል። ስንታየው ኃይሉ ውይይቱን ተከታትለዋለች። የአማራ ክልል ምክር ቤት የመንግስት ውጭ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በጤናና በገንዘብ ተቋማት የኦዲት ግኝት ጉዳይ ዙሪያ በደብረ ብርሃን ከተማ አስተዳደር የግምገማ መድረክን አካሂዷል። ጉድለት የታየባቸው ተቋማት የደብረ ብርሃን ጤና ሳይንስ ኮሌጅ፣ የባሶና ወረና ወረዳ ፋይናንስ ጉድለት ታይቶባቸዋል ተብለው ከተለዩ የጤናና የገንዘብ ተቋማት መካከል ናቸው። ግልጽ ባልሆነ ጨረታ የተፈጸመ ግዢ፣ ያልተከፈለ የውሎ አበል፣ ያለ አግባብ የተከፈለ አበል መኖርን ጨምሮ የተፈጥሮ ሚዛኑን ያልጠበቀ የገንዘብ እንቅስቃሴ መኖሩም በሪፖርቱ ተጠቅሷል። የቋሚ ኮሚቴ አባላቱም ፋይናንስን በአግባቡ አለመምራት ለታዩ ጉድለቶች ዋነኛ ምክንያት መሆናቸውንም አንስተዋል። ጤናማ ያልሆነ የገንዘብ ዝውውር አለ። የባንክ ሂሳብና የጥሬ ገንዘብ የቆጠራ እንትኑ ሚዛኑን የጠበቀ አይደለም። ለኦዲት የተሰጠው ትኩረት አናሳ መሆኑን ነው እና ትኩረት አለመስጠት የሚታይ ነገር ነው። በሁለቱም ተቋማት ላይ ያለው የመንግስት ኦዲት ቢሮን የሚሰጠውን የሪፖርት የመውጫ ሪፖርት መሰረት አድርጎ የተለያዩ አሰራሮችን ለማስተካከል ምን ያክል እምነት አላችሁ? የአቅም ክፍተት መኖርና ከአቅም በላይ በሆኑ ምክንያቶች ክፍተቶች መፈጠራቸውን የኦዲት ግኝት የተገኘባቸው የደብረ ብርሃን ጤና ሳይንስ ኮሌጅ ዴን ማሙዬ መንገሻና የባሶና ወረና ወረዳ ፋይናንስ ቡድን መሪ እቴነሽ መኮንን ተናግረዋል። ፋይናንስ ክፍል ላይ የእውቀትም የክህሎትም ችግር አለ። ምንድነው? በወቅቱ ያደረግነው የውጭ ኦዲተሮች እንዲወጡ ከሰሜን ሸዋ ዞን ልምድ ያላቸውን የሂሳብ ባለሙያዎችን አምጥተን ስልጠና እንዲሰጡልን ያደረግነው። እልባት ያልተሰጠባቸው ኮዶች የተወሰኑ ኮዶች ናቸው። ለምሳሌ በተሰብሳቢ ላይ በ42 10 እና 42 51 እና 4272 ላይ ናቸው። ሶስቱ ላይ በእኛ አቅም የማይፈቱ ናቸው። አሁን በሌሎች ኮዶች ላይ ምንም አይነት ለምሳሌ 4211 አንድ ብርም ከበጀት አመቱ አናሳልፍም። የአማራ ክልል ዋና ኦዲተር መስሪያ ቤቱ ከስህተታቸው የማይታረሙ ተቋማት ላይ በቀጣዩ ወደ እርምጃ እንደሚገባም የኦዲተር ማናጀሩ ሰማታ ምራት ተናግረዋል። እዚህ ላይ አሁን የምናቀርበው ወደ ወንጀል ይሄዳለ ማለት ነው ወደፊት፣ ስለዚህ ወደፊት አሁን እኛ አሁን ተቋማት ላይ ከፋ ውድት አሳይ የተሰጣቸውን ተቋማት የምናወያየው ወደፊት ይህ እንዳይደገም ነው አግባብ ባለው መንገድ ላይ መንግስት ባወጣው የውሎ አበል መመሪያ መሰረት ማን ሰው መጠቀም መቻ እንዳለበት ነው የሚያሳየው። ሌላ በወቅቱ ያልተከፈለ ሂሳብ ይሄ ደግሞ ተከፋይ ሂሳብ ነው። እንግዲህም ማስረጃው ማስረጃዋለ የእድሜ ትንተና አለ። ወደ 8 ሚሊዮን 28243 ዘና ሳንቲም ለሚመለከተው አካል በወቅቱ ሳይከፈል ተገኝቷል። እንግዲህ ገንዘብ ቢሮ ያወጣው መመሪያ አለ። በወቅቱ ማይከፈል ከሆነ ወደ ተጣራ ሀብት ወደ ሀብትነት አዙሮ መያዝ የሚያስፈልግበት ነገር አለ። የሂሳብ አያያዝ ስራን ማስተካከል እንደሚገባ ያነሱት የአማራ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር ዶክተር አማረ ብርሃኑ የተገኘውን የኦዲት ጉድለት በማረም መረጃና ማስረጃን በአግባቡ መያዝ እንደሚያስፈልግም ተናግረዋል። በስርዓት ሴሪያል ነበርን ታሳቢ ትኩረት ተሰጥቶ የአመዘጋገብ ስርዓት አለመኖር፣ ይሄ የአመዘጋገብ ስርዓቱ በጣም በትኩረት ሊታይ የሚገባ ነው። ስለዚህ በካዝና ውስጥ ያለ የጥሬ ገንዘብ አቋም በምዝገባ አልታገዘም፣ ነው ካዝናው ውስጥ ያሉ ጥሬ ገንዘብ እኮ መዝገብ ላይ አልተቀመጠም። ስለዚህ ለምዝበራ በጣም የተጋለጠ ክፍተት ያለበት ነው። የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ እመቤት ከበደ የተገኙ የኦዲት ክፍተቶች ብልሹ አሰራርን የሚያላምዱ በመሆናቸው ሊታረሙ እንደሚገባም ተናግረዋል። ባሶ ወረና በአግባቡ መጠቀማችሁን አለመጠቀማችሁን፣ ወጪ ገቢያችሁን፣ ምን ያህል ንብረት ወረዳው ላይ እንዳለ ለኦዲት ምቹ መሆን መቻል አለበት። ደብረ ብርሃን ጤና ሳይንስ ኮሌጅ ሲሄድ ደብረ ብርሃን ጤና ሳይንስ ኮሌጅም እናንተ ላይ የጥሬ ገንዘብ አያያዝና አመዘጋገብ ሌጀር ላይ ልዩነት እንዳለ የሚያሳይ የኦዲት ግኝት አለ። ስለዚህ የጥሬ ገንዘብ አያያዝና አመዘጋገብ ስርዓታችሁ የፋይናንስ ስርዓቱን በተከተለ መልኩ መሆን መቻል አለበት። በኦዲት ሪፖርቱ ግኝቶች ላይ ገቢና ውጪ የሚደረጉ ንብረቶች መመዝገብና በሕጉ መሰረት መስራት አስፈላጊ ስለመሆኑ ነው ሰብሳቢዋ ያነሱት። አጠቃላይ የታዩ የኦዲት ግኝቶች ጥሩ ያልሆኑ የፋይናንስ ስርዓት ልምምዶችን የሚያሳዩ የኦዲት ግኝቶች ናቸውና መዝገብ አያያዝና አጠቃቀም ስርዓታችሁ ሁለቱም ተቋም ላይ ትክክል ያልሆነ የመዝገብ አያያዝና አጠቃቀም ስርዓት እንዳለ የኦዲት ሪፖርታችሁ ስለሚያሳይ በትኩረት መስራት እንዳለባችሁ ለማሳሰብ ፈልጋለሁ። ተቀጽላ ሌጀር የሌላቸው የእድሜ ትንተና ያልተዘጋጀላቸው ተሰብሳቢ ሂሳቦች አሉ። የባንክ ማስታረቂያ የሌላቸው እንዲሁ ተሰብሳቢም የገቢ ወጪም ሂሳቦች አሉና የመዝገብ አያያዛችሁ ለኦዲት ምቹ እንዲሆን አድርጋችሁ መስራት ላይ ትኩረት ማድረግ አለባችሁ። የተሰብሳቢና የተከፋይ ሂሳብን በአግባቡ መፈጸምና የተሟላ የሂሳብ ሪፖርት በመያዝ የፋይናንስ ግልጸኝነትን በማጠናከር መመሪያን ተከትሎ መስራት እንደሚገባም ተጠቁሟል። በተያያዘ ዜና የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በሰሜን ሸዋ ዞን ገንዘብ መምሪያና በደብረ ብርሃን ከተማ አስተዳደር ገንዘብ መምሪያ የክትትል ኦዲት አካሂደዋል። በኦዲት ግኝቱ በተሰጠው ሐሳብ መሰረት የተሰሩ ስራዎች ውጤት የታየባቸው መሆኑን የአማራ ክልል ምክር ቤት የመንግስት ወጪ አስተዳደር እና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ እመቤት ከበደ ገልጸዋል። ስንታየው ኃይሉ ዘገባውን አዘጋጅተዋለች። ወንዲፍራ ዘውዴ እንደሚከተሉ ያቀርበዋል። የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በሰሜን ሸዋ ዞንና በደብረ ብርሃን ከተማ አስተዳደር ገንዘብ መምሪያ ተቋማት የክትትል ኦዲት አካሂዷል። የተሰጡ ሀሳቦች በከፊል ከመለሱ ተቋማት መካከል የሰሜን ሸዋ ዞን ገንዘብ መምሪያ አንዱ መሆኑን ያነሱት የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ እመቤት ከበደ የተሰሩ መልካም ስራዎች መኖራቸውን አንስተው የሚቀሩ ጉዳዮችን ማስተካከል እንደሚገባቸውም ተናግረዋል። ሰሜን ሸዋን ስንወስድ አንዳንዶቹ በሰጠነው እንትን አግባብ አላገኘ ናቸውም። የንብረት አያያዛቸውን ግን ሙሉ ለሙሉ አስተካክለው ለኦዲት ምቹ እንዲሆን አድርገውታል። ለኦዲት እንዲመች ተደርጎ ቢንካርድ ስቶክ ካርድ እና የውጭ ገቢ በቋሚም ጣላቂም መዝግበው አስቀምጠዋል። እሱን ሙሉ ለሙሉ ምላሽ ያገኙ የኦዲት ምላሻችን ሆነ አግኝተነዋል። በተሰብሳቢና ከአግባብ ውጭ የተወሰዱ አበሎች አሁንም አልተስተካከሉም በተሰብሳቢና በተከፋይ የተያዙ ገንዘቦች አሁንም ያልተነኩበት ሁኔታ ነው ያለ። የደብረ ብርሃን ከተማ አስተዳደር ገንዘብ መምሪያ በኦዲት ሪፖርቱ ነቀፌታ የሌለው መሆኑን ያነሱት ሰብሳቢዋ የተሰጡ ሀሳቦች ሙሉ በሙሉ መተግበር መቻሉንም አንስተዋል። ደብረ ብርሃን ምላሽ ያላገኙትን እንዲያስተካክሉ አስተያየት ሰጠናቸው ሂደን ነበር። አሁን ተመልሰን ስናይ የተስተካከሉበት ሁኔታ አግኝተናል። ያለ አግባብ የተወሰዱ አበሎች ተመልሰዋል። የተሰብሳቢ ሂሳባቸውንም ምላሽ የማስደረግ ሂደቶችን እንደጀመሩ አይተናል። አንዳንድ የሚስተካከሉ በሂደት የሚስተካከሉ በአሁኑ ዓመት ብቻ መስተካከል የማይችሉ የሂሳብ ሂደቶችን ሂደት ላይ እንዳሉና ቀጣይ ዋና ኦዲተር ኦዲተሮች ገብተው ሊስተካከሉበት የሚችለውን አግባም ተነጋግረን ጨርሰናል። የሰሜን ሸዋ ዞን ገንዘብ መምሪያ ኃላፊ ዳዊት ሀይሉ የኦዲት ግኝት ግብረ ኃይሉ የኦዲት ጉድለትን ለማስተካከል ስራዎች እየተሰሩ መሆኑን አንስተው በአሰራርና በህግ የሚመለሱትን የኦዲት ግኝቶችን የመለየት ስራ እየተሰራ መሆኑን ገልጸዋል። በፍት ብሔር የሚመለሱትን እየለየን ነው እዛው ደግሞ ከአሰራር አንጻር የሚመለሱትን እየተነጋገርን እያስመለስን ያለ ነው። በዞን ደረጃ ደግሞ የማወዳደሪያ መስፈርት ታወተንለት የተሻለ የሆነውን ወረዳ እያመሰገንን፣ ሌላው ደግሞ በዛው ልክ ተፎካክሮ እንዲመልስ የማስደረግ ስርዓት እየሰራን ያለ ነው። እንደ ዞን አሁን የግኝት ማስመለስ ስራ ወደ 76 ፐርሰንቱን አድርሰናል ማለት ነው። እንደ ዞንም ደግሞ ድጋፍ እያደረግን የማስመለስ ስራ እንሰራለን ማለት ነው። የክትትል ኦዲቱ ለቀጣይ የተሻለ ስራ የሚያዘጋጅ መሆኑን የተናገሩት የደብረ ብርሃን ከተማ አስተዳደር ገንዘብ መምሪያ ኃላፊ ሰለሞን ሞገስ፣ ከከተማው ምክር ቤት ጋር በመነጋገር ተሰብሳቢና ተከፋይ ጋር ያሉ ክፍተቶችን ማስተካከልን ጨምሮ ከፍትህ ተቋማት ጋር የማስመለስ ተግባሩን በጋራ እንደሚሰራም ተናግረዋል። ራሱን የቻለ ቡድን አለ። ቡድኑ በየሳምንቱ ሪፖርት ያቀርባል፣ ይገመገማል፣ አቅጣጫ እናስቀምጣለን። ከዚህ ባለፈ ደግሞ በጣም ከአቅም በላይ የሆኑ ችግሮች ሲኖሩ ከፍትህ ተቋማት ጋር በጋራ በመሆን የኦዲት ጉኝቶችን እንዲመለሱ ሰፊ ርብርብ እያደረግን ቆይተናል። የከተማው አስተባባሪ አመራሮች አጠቃላይ የፋይናንስ ሂደቱ ጤነኛ ነው ወይስ አይደለም የሚለውን በጥልቀት ይገመግማሉ። ከዚህም ባለፈ ደግሞ የስራም መመሪያ አስተባባሪው አመራር አቅጣጫ ያስቀምጣል። በዛ መሰረት እየሰራ ያለ ነው። የተሰጡ አስተያየቶችን በመውሰድ ከኦዲት ጉድለት ነፃ የሆኑ ስራዎች መሰራት እንደሚገባም ተገልጿል። ተመልካቾቻችን ዜናዎቻችን ቀጥሏል። ወደ ሉለ ኢትዮጵያ ዘገባችን እናልፋለን። የኢትዮጵያ የኢኮኖሚ ሪፎርም ለውጭ ኢንቨስትመንት ምቹ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። በባንግላዴሽ እና በአፍሪካ ሀገራት መካከል የሁለትዮሽ የንግድና ኢንቨስትመንት ትስስርን ለማጠናከር ያለመ የመጀመሪያው የአፍሪካ ባንግላዴሽ የንግድ ትርኢትና የቢዝነስ ጉባኤ በአዲስ አበባ ተካሂደዋል። መሰረት መቅጫ ዝርዝር አላት። የቢዝነስ ጉባኤ ዋና አላማ የእስያዊቱ ሀገር ባንግላዴሽ ላኪዎች ስራ ፈጣሪዎችና ና ባለ ሀብቶችን ከአፍሪካ የዘርፉ ተዋናያን ና የኢንዱስትሪ ባለድርሻ አካላት ጋር ማገናኘት መሆኑ ተገልጿል። በጉባኤው ላይ በኢትዮጵያ የባንግላዴሽ አምባሳደር ሲቱዋት ናይም ከአፍሪካ በተለይም ከኢትዮጵያ ጋር በንግድና ና ኢንቨስትመንት በጋራ ለመስራትና ና ያለንን መልካም ግንኙነት ለማጠናከር ዝግጁ ነን ብለዋል። የሁለቱን ሀገራት ንግድና ኢንቨስትመንት ለማሳደግ ይህ የመጀመሪያ ጉባኤ እጅግ በጣም ጥሩ ጅማሬ ነው። መጠነ ሰፊ በሆነ መንገድ በነዚህ ዘርፎች ከቀጣይ ዓመት ጀምሮ ለመስራት ዝግጁ ነን። እዚህ የተገኘ ነው ለንግድ ብቻ ሳይሆን ግንኙነታችንን ለማጠናከርም ጭምር ነው። በኢትዮጵያ ውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ፣ የስያ ና የፓሲፊክ ሀገራት ዳይሬክተር ጀኔራል አምባሳደር ደዋኖ ከድር የኢትዮጵያ ና ባንግላዴሽ የዲፕሎማሲ ግንኙነት ግማሽ ምዕት ዓመት ያስቆጠረ መሆኑን ገልጸው የንግድና ኢንቨስትመንት ግንኙነታቸውም እያደገ መምጣቱን ተናግረዋል። ties were formally established in 1975. ዲፕሎማሲያዊ ግንኙታችን በይፋ የተጀመረው እንደ አውሮፓውያን አቆጣጠር በ1975 ሲሆን 50 ዓመታትን አስቆጥሯል። ይህ ግንኙነት ባንግላዴሽ በአዲስ አበባ ኤምባሲዋን ከከፈተች በኋላ ይበልጥ ተጠናክሯል። ኢትዮጵያ ይህንን ግንኙነት ትልቅ ዋጋ የሚሰጠው ሲሆን፣ በፖለቲካም መልካም ግንኙነት አለን። በኢኮኖሚ ዘርፍ በተለይም በንግድና በኢንቨስትመንት በጋራ ለመስራትም መጣር ይኖርብናል። ኢንኮኔክቲንግ ኢን ኢኮኖሚክ አስፔክት ስፔሻሊ ኢንቨስትመንት ኤንድ ትሬድ ኤሪያስ። ኢትዮጵያ የኢኮኖሚ ሪፎርም ኢንቨስትመንትን ለመሳብ ምቹ እንደሆነ የገለጹት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ይነቃቸው ወርቁ ባንግላዴሽ በኢትዮጵያ የንግድና ኢንቨስትመንት ዘርፍ እንድትሳተፍ እድሎችን ለመፍጠር ና የጋራ ተጠቃሚነትን ለማረጋገጥ እንሰራለን ብለዋል። ኢትዮጵያ ኢዝ ኢምፕሊመንቲንግ ኮምፕሪሄንሲቭ ሪፎርም አንደር አወር ሆምግሮን ኢኮኖሚክ ሪፎርም አጀንዳ። ኢትዮጵያ ለባህል ሀብቶች የውጭ የገቢ የጅምላና የችርቻር ወድሎችን በመክፈት ንግድና ኢንቨስትመንትን በማበረታታት በሀገር በቀል የኢኮኖሚ ሪፎርም ስር ሁሉን አቀፍ ማሻሻያ እያደረገች ትገኛለች። በተጨማሪ የፋይናንስ ዘርፉን በማዘመን የውጭ ምንዛሬ ማሻሻያና ቁጥጥር ስርዓት በመዘርጋት የባንክና የቴሌኮም ዘርፍን በማጠናከር እንዲሁም በታክስና ሌሎችም ዘርፎች ላይ ስራዎችን እየሰራች ነው። ይህ ሪፎርም የኢትዮጵያን የኢኮኖሚ ተወዳዳሪነትና የአፍሪካ የንግድና ኢንቨስትመንት መዳረሻነትን ያሳድግ በተለይ ደግሞ በግብርና በማምረትና በመሰረተ ልማት ዘርፍ ከዚህ አንጻር ለባንግላዴሽ የዘርፉ ተዋናዮች አዳዲስ የንግድ ድሎችን በመፍጠር ለዘላቂ ልማት በጋራ እንሰራለን። ቱጌዘር ዊ ካን። አሁን በኢትዮጵያ ተሳትፎ እያደረጉ ካሉ የባንግላዴሽ የንግድ ኩባንያዎች በተጨማሪ አልባሳት፣ የቆዳ ውጤቶች፣ ፋርማሲቲካል፣ ግብርና፣ ኢንፎርሜሽን ቴክኖሎጂና ምህንድስና ባንግላዴሽ ከአፍሪቃ በተለይም ከኢትዮጵያ ጋር በቀጣይ በጋራ የሚሰሩባቸው ዘርፎች መሆናቸው በጉባኤው ላይ ተጠቁሟል። በመጨረሻ አጫጭር ጉዳዮች ወደ እናንተ ይደርሳሉ። በለጠ ታረቀኝ ያቀርባቸዋል። የግብርና ዘርፉን ውጤታማነት ለማሳደግ ሜካናይዜሽን ላይ በትኩረት መሰራት እንዳለበት ተገለጸ። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የግብርና ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት እቅድና የአንደኛ ሩብ ዓመት ሪፖርትን ገምግመዋል። የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ ባስተላለፉት መልእክት የግብርና ዘርፉን ውጤታማነት ለማሳደግ ሜካናይዜሽን ላይ በትኩረት መሰራት እንደሚያስፈልግ ነው የተናገሩት። ለእርሻ የሚሆነውን መሬት ሳይንሳዊ በሆነ መንገድ መለየትና ኩታገጠም እርሻዎችን ታሳቢ በማድረግ እቅዶችን መከለስ እንደሚገባም ጠቁመዋል። ዘገባው የህዝብ ተወካዮች ምክር ቤት ነው። የኢትዮጵያ የግብርና ስራዎች ኮርፖሬሽን በሃያ ሺህ ሄክታር መሬት ላይ የደረሱ የምርጥ ዘር ሰብሎችን እየሰበሰበ መሆኑን ገለጸ። የኮርፖሬሽኑ የኮሚኒኬሽንና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ ጋሸው አይችሉም እንደገለጹት ተቋሙ በራሱ የምርጥ ዘር ማባዣ እርሻዎች እንዲሁም በኮንትራት ዘር አባዥ እርሻ፣ በክላስተር በተደራጁ አርሶ አደሮች ማሳና በሶስት የግብርና ቴክኒክና ሙያ የትምህርት ስልጠና ኮሌጆች እርሻ የተባዙ ሰብሎችን እየሰበሰብሁ ነው ብሏል። ዘገባው የግብርና ሚኒስቴር ነው። የአካባቢ ጥበቃ ባለስልጣን ከባለድርሻ አካላት ጋር ሁለተኛውን አገር አቀፍ በሊድ መመረዝ የመከላከል ቀን አክት ነውት ኢንድ ሊድ ኤክስፖዥር በሚል መሪ ሀሳብ አክብረዋል። መድረኩን በንግግር የከፈቱት የጤና ሚኒስትር ዴታ ዶክተር ደረጃ ድጉማም በዓለም አቀፍ ደረጃ ከሶስት ህጻናት አንዱ በሊድ የመመረዝ ችግር እንደሚያጋጥመውና ና የህጻናት የአእምሮ እድገት ውስንነት፣ ከነፍሰ ወጥር ሴቶች ወደ ጽንስ የመተላለፍ እንዲሁም የመሀንነት ችግር እንደሚያጋጥምም ነው የተናገሩት። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሚ በበኩላቸው ሕዝባችን በሊድ የመመረዝ አደጋን በማወቅ ከሊድ ነፃ የሆኑ ምርቶችን ማምረትና መጠቀም እንዳለበት እንዲሁም ለሕጻናት ከትምህርት ቤቶች ጀምሮ የሊድ ጉዳትን በማስተማር የጉዳቱን መጠን መቀነስ እንደሚቻልም ነው የገለጹት። ዘገባው የአካባቢ ጥበቃ ባለስልጣን ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ሰላም።